ሐረግ ድራማ ላይ በክፍል ሰማኒያ አምስት ያፌት እንግዲህ እዛ ከታጋቾቹ መካከል ልታመልጥ የነበረችው ልጅ ይገድሏታል ማለት ነው። ምናልባት ልትሞት ትችላለች የሚል ሀሳብ አለኝ። በሌላ በኩል ሄዋን እንግዲህ እዛ ውስጥ ናት፣ እሷም ለማምለጥ እየሞከረች ነበር። ራሴን አሳልፊ እንደዚያ አይነት አደጋ ውስጥ አላጋልጥም እያለች ነበር። መጀመሪያ ወዳና ፈቅዳ አስባበት ብትገባም አሁን ግን ሀሳቧን ለመቀየር እየፈለገች ነው። ብዙ መረጃ ለመሰብሰብ ብትገባ ነገር ግን በገባሽ በመጀመሪያው ቀን ማታ እንግዲህ ራሷን ልክ እንደ ሴተኛ አዳሪ ሆና እንድታገለግል እየታዘዘች ነበር። ይሄን ነገር ደግሞ ላደርገው አል ችልም እያለሽ ነበረ ሰው። ሄዋን ይህን ነገር ማድረግ ካልቻለች፣ ያፌት ልክ እንደመጀመሪያዋ ልጅ እሷንም ሊያስወግዳት ይችላል ማለት ነው። በሌላ በኩል ኤፍራታ ከገነት ጋር ኢዲኤኔ ምርመራ ልታደርግ ነው ማለት ነው። እንግዲህ ውጤቱ ምን ይሆናል እና ይሆናል፣ በቀጣይ ክፍል። በሌላ በኩል እናታ ዲቦራን በማገቱ ከታገተችበት በማስጣሉ በጣም እየተጸጸተ ነበር። እናትእናትሽ ለምን ልትተዋወቀኝ ፈለገች? ለምን ፈለገችኝ? ያኔ ወደዛ ጫካ ስመጣ ምን ነው እግሬን በቆረጠው እያለ እንግዲህ ለዲቦራ አቤት ሰውን እያቀረበ ነበረ ዲቦራም ደግሞ አትጸጸት፣ እኔ ደግሞ ስላዳንከኝ አዳንከይ ላመሰግን እፈልጋለሁ እንጂ ምንም ልትሆን አትችልም እያለችው ነበር። ናታንን እንግዲህ የዲቦራ እናት ጠርጥረዋለች። ምን ሊያደርጋት ይሆን? ለምን እንደዚህ እንዳደረገ ግራ ስለገባት አንቺ ከማግኘትሽ በፊት እኔ ላገኘው ፈልጋለሁ ብላስ ነበር። ነገር ግን ቀድማ ዲቦራ ነበር ያገኘችው። ዲቦራ ጋር እያወሩ ነበር እንግዲህ እናቷ ደውላ የሆነ ቦታ እንዲመጣና እንድታገኘው እንደምትፈልግ የነገረችው ሂንሳይ፣ እንግዲህ ናታን ደንግጦ ነበር። ተደናግጦ ነበር። ሶ ናተን አውቆ ነው ያሳገታት የሚለው ሀሳብ እንግዲህ እዚህ ጋር ሊመጣልን ይችላል ማለት ነው። አውቆ ሊሆን ይችላል የሆነ ማጣራት የፈለገው ነገር ያለ ይመስለኛል። የዲቦራ ናት ደግሞ ድርጅቱ ጋር የተያያዘ ነገር ሳይኖራት አይቀርም። በሌላ በኩል ያፌትም እንግዲህ ተከሷል ማለት ነው። እስከዛሬ ከሳሽ አሳዳጅ ነበር፣ አሁን ግን መሳደድ ሊጀምር ነው ማለት ነው። ምክንያቱም ከአሁን በፊት ዳኞቹ ጋር ሁሉ ከህግ አካላት ጋር ሁሉ ስለሚሰራ የሚይዘው ሰው የለም። አሁን ግን የመጣው ዳኛ አዲስ ስለሆነ ምንም ማድረግ አልቻለም። ቢኒያምን እንግዲህ ክሱን አቋርጥልኝ እያለው ነበር። ቢኒያምም እንግዲህ ህግ አፈጣለሁ በተአምር ላቋርጥልህ አልችልም፣ በተጠራበት ቀን ፍርድ ቤት እንድትቀርብ እያለው ነበር። ሶያፊት ቢኒያምን ምን ሊያደርገው ይችላል? ህግ እንደነዛ ሴቶች አግቶ ሊያሰቃየው ይችላል፣ ወይም ከዛ ውጭ የሆነ ነገር ያደርገዋል የሚል ሀሳብ አለኝ። በሌላ በኩል ዳግምና ጽዮን ናቸው። ዳግምና ጽዮን እንግዲህ የያፌትን ጓደኛ እንግዲህ ጽዮንን ያፈቅራታል ይወዳታል። ሁሌም እንዲያገኛት ይፈልጋል። ነገር ግን አሁን የሆነ ፋይል ስለያዙበት ይህን ፋይል እንደያዙበት አሳይተውታል ማለት ነው። ይሄ ልጅ ደግሞ የጽዮንና የዳጊን ፋይል እንዴት ሊወስደው ይችላል? ይህን ነገር ካልወሰደ ግን የእሱ ህይወት ሊበላሽ ይችላል። ወይ ጽዮንን ያጣታል፣ ወይም ደግሞ ከያፌት ጋር ከባድ ሰጣ ገባ ውስጥ ይገባሉ ማለት ነው። ያፌት እሱ ያፌትን እንደወጋው እነዳግም ይህን ፋይል ካሳዩት እሱ ዳግም ነው የወጋህ፣ ብሎ ከተናገረ ለያፌት ይህን ፋይል ያሳዩታል ማለት ነው። ከዛ ውጭ ግን የያፌት ወንድም ይህን ነገር ለማሳመን እነ ጽዮን ጋር ያለውን መረጃ ማጥፋት ይኖርበታል ማለት ነው። ካላጠፋ ግን ይህን ነገር ሲናገር እነሱ በማስረጃ ራሱ በተናገረው ነገር ወደ መቀመቅ ሊወረውሩት ይችላሉ የሚል ግምት አለ ማለት ነው። በቀጣይ ክፍል እንግዲህ ጽዮንና ዳግም ለብኛም እውነታውን አልነገርኩትም። አሁን ጽዮን እንደጠላችው በቃ ሁሉን የተፈጠረውን ነገር ሁሉ እስከ ዛሬ አልነገሩትም። ነገር ግን በቀጣይ ክፍል ምናልባት ሊነግሩት ይችላሉ። ምክንያቱም ያሰቡትን ነገር በግማሹም ቢሆን አሳክተዋል። ነገር ግን ሊሸወዱ ይችላሉ። ከመሸወዳቸው በፊት ግን ለቢኒያም ቢነግሩትና ና እንዲያግዛቸው ቢረዳቸው አሪፍ ይሆናል ብዬ ያስባለሁ። ምክንያቱም እነሱ ሁለት ስለሆኑ ይሄ ልጅ ሊያሸንፉት የቻሉ እንጂ ሁለት ባይሆኑ ኑሮ ሊያሸንፉት አይችሉም ነበር ማለት ነው። ሰላም ውዶች፣ ይህ እንዴ ናችሁ? ደህና ናችሁ? በጣም ደህና ነኝ፣ እግዚአብሔር ይመስገን። አዲስ ነገር ከች ብዬላችኋለሁ። እንግዲህ ባሐረግ በክፍል 85 ብዙ ነገሮች ተፈጥረዋል። ክፍል 86 ደግሞ በጣም ብዙ ነገሮች ይፈጠራሉ። በክፍል 85 የተፈጠሩት እና በ86 ምን ይፈጠራል የሚለውን ነገር እነግራችኋለሁ ማለት ነው። ሰማኒያ ስድስት ላይ እንግዲህ ብዙ ነገሮች ይፈጠራሉ። ገነትና ኤፍራታ ወደ ዲኤንኤ ይሄዳሉ ማለት ነው። ሄደው እንግዲህ ገነት እናትነቷን ከኤፍራታ ጋር ልታረጋግጥ ትችላለች። ይሄ ነገር ለገነት በጣም ትልቅ ደስታን የሚሰጥ ነገር ነው። እሷ እንግዲህ ልጇን ለማየት ማየት ብላ መንገድ ላይ የጉሊት ስራ ጀምራለች። ይሄንም የጀመረችው እንግዲህ ኤፍራታ ስትወጣና ስትገባ ማየት ስለምትፈልግ ነው ማየት ስለምትፈልግ ለእሷ ብላ እንግዲህ የጉሊት ስራ ገነት ጀምራለች ማለት ነው። እንግዲህ ኤፍራታ ይህን ዴኤንኤ እናደርግ ስትል ምናልባት ከነ ቢኒያም ከነ ዳግም ጋር ሆና ላታደርግም ትችላለች፣ ገንዘቡ ብዙ ስለሆነ እንጂ ይህን ነገር ማድረግ ትፈልግ ነበር። ነገር ግን ኤፍራታ ዴኤንኤ ማድረግ የፈለገችበት ምክንያት ምንድን ነው? ለምንድነው ገነትን ያላመነቻት? ይህ ነገር የብዙዎቻችን ጥያቄ ነው ማለት ነው። ሌላ ሉሊትን ነው እንግዲህ፣ ሉሊትን ያፌት ምን ሊያደርጋት ይችላል? ሔዋንንና ሉሊትን እንግዲህ ያፌት እጅ ላይ ናቸው በሁለቱም ሉሊት፣ ምክንያቱም ያፌት አለቃዋ ነው። ግን ያፌት አለቃዋ እንደሆነ እስከዛሬ አታቅም ነበረ። ምናልባት ያችን ልጅ ሳያስወግዳት ያፌት ወደዛ ቤት ገብታ ቢሆን ኖሮ ለእንትናት ነግራት ነበረ ለሔዋን ሰው ሔዋን ደግሞ ለሉሊት ትነግራት ነበር። ሰው ሉሊት እስከዛሬ ድረስ አለቃዋ ያፌት እንደሆነ አታቅም ነበር። ያፌትን የምታቀው ልክ ቤታቸው የሚመጣው ሌላኛውን ያፌት የቤዛን ጓደኛ እንጂ ያኛውን ያፌትን አታውቆም ነበረ። ሶ እንግዲህ ሉሊትን እጇን ቆርጣች አምጡልኝ እያሉ ነበረ። ሉሊት ደግሞ ጥንቃቄ እያደረገች ስለነበረ ከክላሷ እስካሁን ድረስ በቀጣይ ክፍል አልወጣችም ነበር። ቀጣይስ እንዴት ልትወጣ ትችላለች? ሉሊት ከዚህ ነገር በምን መንገድ ልታመልጥ ትችላለች? ቤት በመቆለፍ ወይስ ደግሞ እንዴት ነው ከያፌት እጅ ልታመልጥ የምትችለው? ማለት ነው ምክንያቱም ድርጅቱ የከሰረው በሷ ምክንያት ስለሆነ እንግዲህ ማስፈራሪያና ዛቻ እየደረሰባት ነው ማለት ነው። ሉሊት መጨረሻዋ ምን ይሆን ይሆን? አሁን ወደ መቀመቅ መሄጃዋ እየደረሰ ይመስለኛል። ምክንያቱም ብዙ ጠላት በዙሪያ ከቧታል ማለት ነው። አንደኛው ኤፍራታና፣ ሁለተኛዋ ጽዮና፣ ሶስተኛው ደግሞ ያፌት ራሱ ነው ማለት ነው ነውና ብዙ ጠላት በዙሪያው አለ ማለት ነው። ሶሉሊት ከዚህ ወጥመድ እንዴት ነው ልትወጣ የምትችለው ሚል ሀሳብ አለኝ ማለት ነው። በቀጣይ ክፍል እንግዲህ የምናየው ይሆናል። ሌላ ቤዛ ናት። ቤዛ እንግዲህ ጨዋ ሰው ከሆነች በጣም ብዙ ጊዜያትን እያስቆጠረች ነው። አሁንም ጨዋነቷን ይዛ እየቀጠለች ነው። ሶ አዲስ ሰው ተዋውቃለች። ሲሆንም እንግዲህ አዲስ ሰው ስትታዋወቂ እኔም ባለማስተዋወቀች በጣም አዝኜብሻለሁ እንደዚህ ታደርጊያለች ብዬ ጠብቂ አላቅም ነበር እያለቻት ነበር። እንግዲህ በደንብ አላወራንም፣ በደንብ ሳላልተዋወቅን ነው እያለቻት ነበር። ሰው ቤዛም አዲስ ሰው ታወቃለች። ግን በጣም የሚያሳዝነው ነገር ናታን ከተዋወቃት ልጅ ጋር ወንድምና እህት ናቸው። እኔ ግን ሲመስለኝ ናታን ሆን ብሎ ከሆነ ዲቦራን ያሳገታት። ዲቦራና ና ሄ የቤዛ ጓደኛ እህትና ወንድም ሆኑ ማለት፣ ምናልባት የቤዛ ጓደኛ እነሱ ድርጅት ውስጥ የሚሰራ ሰው ነው ብዬ አስባለሁ። ሁለቱም ስለ ራሳቸው ላይ እየተነጋገሩ ነበረ። ቤዛም ስለ አባቷ አሟሟት ስላለው ነገር አሁን ብቸኛ እንደሆነች ማንም እንደሌላት እንዴት እንደሞታ አባቷ እየነገረችው ነበር። እሱም ስለ አባቱ አሟሟት ሲቀጥል ደግሞ ሌላ የሚያፈቅራት ልጅ እንዳለች ስለሷ ብትጠይቀውም ሊነግራት ፈቃደኛ አልሆነም። ቀጣይ እንደሚነግራት እሱ ግን የሚያፈቅር ቤዛን ነው። ሰው የሚያፈቅራት ልጅ እንዳለ እየነገራት ነበር። እህቱም ለናታን እንግዲህ ስለ ራሷ እየነገረችው ነበር። ወንድሜ ክላሱን አሳይቶን አያቅም እያለችው ነበር። ይህን ነገር ደግሞ ያደረገበት የቢዛ ፎቶ ብቻ ስለሆነ ክላሱ ምናልባት እናቱ ካየች ልትቆጣው ስለምትችል ብቻ ያረግ። ድራማ በጣም እጅግ በጣም ውስብስብ እየሆነ ነው ማለት ነው። በቀጣይ ክፍል እንግዲህ ናታንና የዲቦራና ሲገናኙ ምን ሊፈጠር ይችላል? የፍራት አስገነትን እንዴት ነው እናትነቷ ልትቀበለው የምትችለው ሲቀጥል፣ ደግሞ ጽዮን እና ቢንያምስ እንዴት ሊቀጥሉ ይችላሉ? ለእውነት ቢንያምን ስታስረዳው አምኖ የሚቀበላት ይመስላቸዋል? ወይስ ደግሞ ሌላ ነገር የሚያስብ? ቤዛና አዲሱ ልጅስ እንዴት ነው ሊቀጥሉ የሚችሉት? የአፌት መጨረሻ ውስጥ ምን ይሆን ይሆን? ሔዋንስ ከዛ እስር ቤት ምን አይነት መረጃ ይዛ ምትወጣ ይመስላቸዋል? በክፍል 86 የምናየው ይሆናል። እስከዛው ባይ ባይ ሰላሙኑ